ሁሌም ፍሩት። አላህን ተባረከ ወተዓላ የሚፈራ ሰው ሐቅና ባጥልን ለይቶ ማወቅ የሚችልበትን ብርሃን አላህ ይሰጠዋል። አላህን ያልፈራ ሰው ነገሮች ሁሉ ተመሳስለውበት ገደል ይገባል። የአላህ ባሮች ሆይ አላህ ያስጠነቀቀውን ማስጠንቀቂያ የተቀበለ የፈራ ምንም እንኳ ሁሉ ነገር ተመቻችቶለት ቢኖር ዱንያ ጠፊ እንደሆነች ያውቃል። ዱንያ ረዥም እንደሆነች ያሰብና! በተስፋ ብቻ የሚኖር ሥራው ይበላሻል። አላህ ተባረከ ወተዓላ ሞት እንደሚመጣ፣ ያንዳንዱ የሰው ልጅ ቀብር እንደሚገባ ነግሮናል። አላህ የነገረንና ወደፊት የሚመጣ ነገር በሙሉ ቅርብ ነው፣ መሆኑ የማይቀር ነው። አላህ ተባረከ ወተዓላ የሰው ልጆችን ለጫወታ፣ ለዛዛታ አልፈጠርም። እንደፈለጋችሁ ኑሩ ብሎም አልተወንም። እነሆ ነው ዱንያ የመጣነው ለሥራ ነው፣ ለዓላማ ነው። ከዱንያ ይዘነው የምንሄደው መልካም ስራ ኢማን ነፍሳችን ማዳን የምንችለውም እዚሁ ዱኒያ ላይ በያዝነው ጠንካራ ኢማን፣ በሰራነው መልካም ስራ። እያንዳንዱ የሰው ልጅ አጀሉ ድብቅ ነው። ማንም መች የት እንደሚሞት አያቅም። የሰው ልጆች ግን አጀላቸው ድብቅ መሆኑን በድንገት የሚጠናቀቅ መሆኑን እያወቁ ከንቱ ምኞት አጉል ተስፋ ያታላቸዋል ረዥም ጊዜ እንደሚኖሩ ያበላሹትን ነገ ከነገ ወዲያ እንደሚያስተካክሉ እያሰቡ ድንገት መጥቶ ሞት ባሉበት ጠልፎ ይወስዳቸዋል። ነጎ ባለንበት ጊዜ ሀፍላ በስቷል። ቸልተኝነት በስቷል። ቀልቦች ደርቀዋል። ከአጠገባችን ጀናዛ እያለፈ ትናንት ከእኛ ጋር ሲበላ ሲጠጣ ሲጫወት የነበረን ሰው ሞተ ተብሎ እየነገረን እየሰማን በአይናችን ጀናዛውን ያየን ለጊዜው ብቻ አዝነን ወዲያውኑ ወደ ዱኒያ ፍቅር፣ ወደ ወንጀሉ፣ ወደ ገፍላው፣ ወደ ሐራሙ፣ ወደ ማጭበርበሩ እንመለሳለን። ወገናችን፣ ወንድማችን ትቶት የሄደውን ዱኒያ ለማስተካከል ብለን አኼራችንን ወደዛ መሄዳችን የማይቀር የሆነውን ሀገራችንን እናበላሻለን። አኼራቸውን የዘነጉ አላህን ተባረከ ወተዓላ የረሱ ሰዎች አላህ የሰጣቸው ኒዕማ ሁሉ የቂያማ ቀን እነሱ ላይ መስካሪ ይሆናል አይናቸው እጃቸው እግራቸው፣ አላህ ተባረከ ወተዓላ ለነሱ በአግባቡ እንዲገለገሉባቸው የሰጣቸው ነገሮች በሙሉ በአግባቡ ካልተጠቀሟቸው ሰው ልጆች ላይ መስካሪዎች ይሆናሉ። ወደ አላህ ልንቃረብባቸው የተሰጡን ቀናት ወደ ጀሀነም ወደ እሳት ይወስዶናል። አኼራን ከዘነጋን አላህን ከረሳ ያለ ስራ የአኼራን ጸጋ መመኘት ሞኝነትን ከወንጀል ሳይታቀቡ በሰሩት ሳይጸጸቱ አላህ ይመረኛል ማለት አላህን ለማታለል መሞከር ነው። ሌሎችን የወቀሱ የሌሎችን ጥፋት የኮነኑ ራስ ጥፋት ውስጥ መዘፈቅ ከሌሎች የሚጥሉትን ነገር ማድረግ ራስን አለማወቅ ነው። አላህን ተባረከ ወተዓላ አለማክበር ነው። ዱኒያ ስንቶች ተማምነውባት ክዳቸው አለች። ስንትና ስንት በሀብታቸው በዘራቸው በስልጣናቸው በተለያዩ በአዱኒያ ጠፊ ነገሮች ሲኮሩ የነበሩ ባዶ እጃቸውን ቀርተዋል። መጨረሻ ላይ ቀብር ውስጥ ገብተው የምስጥ ምግብ ሆነዋል። አዱኒያ ጣፋጭ ነገሮች ከጊዜ በኋላ መራራ ናቸው። አላህን ሳይዝ በአዱኒያ ብቻ የከበረ ዱኒያ ራሷ ታሳፍረዋለች፣ ታዋርደዋለች። ምንም ረዥም ጊዜ ብንኖር ቀብር ውስጥ ካለው ስቃይ አንጻር፣ ከአኼራው ረዥም ህይወት አንጻር አዱኒያ ትንሽ ናት፣ አጭር ናት። ዱንያ ላይ ያሉ ነገሮች በሙሉ ከጊዜ በኋላ የሚጠፉ ናቸው። የሚያስደስቱ ነገሮች በሙሉ የሚያስጠሉበት ወቅት ይመጣል። ነፍስ ጉሮሮ ደርሳ አልወጣ አልወርድ ብላ ሰዎች በዘርዘራ በሚሰቃዩበት ጊዜ ያከብሩት የነበረ ነገር ሁሉ እነሱ ዘንድ ወራዳ ይሆናል። ብዙ የምንላቸው ነገሮች ሁሉ ዱንያ ላይ ከአኼራው ኒዕማ አንጻር ትንሽ የሚባሉ ናቸው። በጤና የሚኖር ሁሉ የሆነ ጊዜ ላይ መታመሙ አይቀርም። በሀብት የነበረ ሁሉ የሆነ ጊዜ ላይ መድህየቱ አይቀርም። ከዱንያ ሲወጣ እንኳ ባዶ እጁ በመውጣቱ እኸፍ ላይ የተዘፈቁ አኼራን የረሱ ቀብርን የረሱ ሒሳብን ስራጥን የረሱ ሰዎች ምልክቶች አሏቸው የሚታወቁባቸው። እያንዳንዱ ሰው ራሱን ሊመረምር በቁርአን ራሱን ሊፈትሽ በሽታ ካለበት ሊታከም ይገባ የሙኝ ሁሉ ሙኝ። የሌሎችን ሕይወት እያስተካከለ የራሱን አኼራ የሚያበላሽ ሰው የከፋው ሞኝ ደግሞ የራሱን አኼራ እያበላሸ የሰዎችን አኼራ አስተካክላለሁ የሚል ሰው ነው። እያንዳንዱ ሰው የተወለደው ብቻው ነው የሚሞተው ብቻውን ነው። የሞትን ስቃይ የሚጋራ አባት የሚሆን እናት፣ ልጅ፣ ወዳጅ የለ። እያንዳንዱ የሰው ልጅ የሞትን ስቃይ ስቃዩ የሚቀምሰው ለብቻው ነው ሞቶ የሚቀበረውም ብቻውን ነው። ያ ዱንያ ጸጋ ይጠፋል፣ መጨረሻ ላይም ያስቀጣል። ምንም እንኳን ለረዥም ጊዜ ቢቆይ መለከል መውት መጥቶ ከጸጋችን ከኒዕማችን ይለየናል። ዱንያ ላይ የገነባነው ሁሉ መፍረሱ አይቀርም። ዱንያ ላይ የተሰበሰበ ሁሉ መበተኑ አይቀርም። ካፈር በላይ ያለ ሁሉ አፈር ነው። ነሆ አኺራን ረስተው በአዱንያ ጥቅማ ጥቅም የተታለሉ የስሜትን ፈረስ የሚጋልቡ ማይጠቀሙትን ይሰበስባል ማይኖሩበትን ይገነባሉ። ማያገኙትን ተስፋ ያደርጋሉ። ዘርሁም ያክሉ ወየተመጠዑ ወዩልህም ልአመል ፈሰውፈ ያዕለሙ። ተዋቸው ይብሉ፣ ይጠጡ፣ ይጠቃቀሙ፣ ከንቱ ምኞትም ያታላቸው። የሥራቸውን ዋጋ ያገኛሉ። ምን ላይ እንደነበሩ ያኔ ያውቃሉ። ብሏል አላህ ተባረክ ወታላ። ሥራው ከመበላሸቱ ጋር አላህ መሃሪ ነው የሚል መጥፎ ጎዳና ላይ መጥፎ ሥራ ላይ ከመሆኑ ጋር ራሱን የሚያታለል ራሱ የገነባ እሱ ያፈርሳል። መጥፎ ስራ እየሰራ ተውበት ያዘገያል። በድንገት መለከል መውት መጥቶ ሲወስደው ቤተሰቦቹ አፈር ውስጥ አስተኝተው አፈር አልጉ ሰዎች ሲመለሱ ምክንያቶቹ ሁሉ ጠፍተውበት ከሰራው ስራ ጋር መጥፎ የሚሆን ጥሩ ከቀብር አፈር ጋር አብሮ መኖር ይቀጥላል። አፈራይተ ይመትዕናሁም ሲኒን ثم جاءهم ما كانوا يوعدون ما أغنى عنهم ማካኑ ይመጫሉ የሰው ልጆች የኖሩትን ያክል ጊዜ ቢኖሩ ቢጠቃቀሙ ከዛ በኋላ አላህ የገባው ቃል ተፈጻሚ ቢሆንና ቢሞቱ ዱኒያ ላይ ሲጠቃቀሙበት የነበረው ምን ይጠቅማቸዋል ዱኒያ ላይ በድሎት በደስታ ነበር ያለውና ቅብር ውስጥም በደስታ እንዲኖር አድርጉት አይልም አላህ ተባረከ ወተዓላ ይልቅ ለእኔ ብሎ ስሜቱን አሸንፏል ዱኒያ ላይ ተቸግሯል ቅብሩን ሰፋ አድርጉለት የጀነት ምንጣፍ እንጥፉለት ነው የሚባለው መልካም ስራ ከሰራ ይህ የሚገባው ሰው ከሆነ። የአላህ ባሮች ሆይ ሞትን ማስታወስ አብዙ፣ ጥፍትና ቆራጭ የሆነውን ከወዳጅ ሚለያየውን ረሱሉ ዓለይሂ ሰላቱ ወሰላም ለሁሉም ተከታያቸው ይህም ምክር መክረዋል። አክቲሩ ሚን ዚክሪ ሃዲሚ ለዛት፣ ጥፍትና ቆራጭ፣ የተገነባን አፍራሽ፣ የተሰበሰበን በታኝ የሆነውን ሞትን ማስታወስ አብዙ ብለዋል። አቅል ላለው ሰው በሙሉ አጭር ሰፊ የሆነ ምክር ነው ልቦናውን ወንጀል ላላሳወረው ሰው፣ በገፍላ ላልሞተ ሰው በቂ ምክር ጥፍትና ቆራጭ ከወዳጅ ለያይ የሆነውን ሞት ማስታወስ ብዙ ብሏል። ነገር ግን ወንጀል ልቡን ያሳወረው ነገ እስተካከላለሁ በሚል ተስፋ ስሜቱን የጋለበ ርቆ የሄደ ምክር አይጠቅመ። በትክክል ሞትን ያስታወሰ፣ ነፍሱን የገመገመ፣ ስራውን ያጠራ ይህ አይነቱ ምክር ሊያነቃው ይበልጥ እንዲጠነቀቅ ሊያደርገው ይችላል። ነገር ግን ነፍስያው የስሜት ፍራሽ ላይ የተኛችበት ሰው ተደጋግሞ እንኳ ቢመከር መለከል መውት መጥቶ ጎሮሮን አንቆ ሲይዘው እንጂ ሊነሳ አይችልም። ሞትን ማስታወስ አብዙ ሞትን ማስታወስ ያበዛ ያለበት ህይወት ሰፊና ምቹ እንኳ ቢሆን ነገጥየው፣ ለመሄድ ነገር ለምን በሱ እታለላለሁ? ይላል። ሞትን ማስታወስ ያበዛ ያለበት ህይወት ባይመቸው በችግር እንኳ ቢኖር ነገጥየው፣ ለመሄድ ነገር ለምን እሰቃያለሁ? ለምን እጨነቃለሁ? ይላል። ሞትን ማስታወሳ ብዙ ሞትን ማስታወስ ያበዛ በትንሹ መብቃቃት ይችላል። ወንጀል ላይ ውሎ አያድርም። አላህን ተባረከ ወተዓላ ለማታለል አይሞክርም። ሞት ሌሎች እንደወሰደው ሁሉ እኛንም ይወስደናል። ሌሎችን እንደቀበርነው ሁሉ እኛንም ሌሎች ይቀብሩናል። ምድር ስጋችንን ትበላለች፣ ደማችንን ትጠጣለች። ድንገት ካላሰብነው አካባቢ ላይ ራሳችንን እናገኛለን። ግራ ቀኝ ስናይ፣ ፊት ኋላ ስናይ፣ ልናይ የምንችለው የቀብር ግርግዳ አፈር፣ ብንጠራ ማናሰማበት ስፍራ። የሰራነው መልካም ስራችንን ካገኘን የምንደሰትበት ከዛ በኋላ ያለው ይበልጥ የሚያስደሰትበት ይዘን ሄድነው መጥፎ ስራ ከሆነ ደግሞ ምንደነግጥበት፣ ምናፍርበት፣ ምንቆጭበት፣ ምንጮህበት ላክን መጮህ ማይጠቅምበት ስፍራ ነው። ነቢዩ ሶላቱ ወሰላም የቀብር ዳርቻ ላይ ቆሙ። በራእ ኢብኑ ዓዚብ እንዳስተላለፉት የአንድ ቀብር ዳርቻ ላይ ቆሙና እጅጉን አለቀሱ። ከእምባቸው ብዛት የመጣ አፈሩ እስኪበሰብስ ድረስ ከፊታቸው አልፎ ከጺማቸው አልፎ እንባቸው ከስር ያለውን አፈር እስኪ ያበሰብስ ድረስ ነቢ አለቀሱ። ከዚያ በኋላም ያ ኢኽዋኒ ሊሚትሊ هذا فأعدوا ወንድሞቼ ሆይ ለዚህ አይነቱ ቀን አዘጋጁ፣ ስንቅ ያዙ፣ ተዘጋጁ። የሰው በለህና አስተዋይ ማለት ሞትን ማስታወስ የሚያበዛ ለሞተም በሚገባ የሚዘጋጅ ሰው ነው። እሱ ነው እሱ ነው በለህ የአዱንያን ክብር ያገኘ የአኼራን ክብር ያገኘ ያዱንያ ክብር ፎቅ መገንባት አደለም። የአዱኒያ ክብር ብዙ ልጆችን መውለድ መውለድ አደለም። የአዱኒያ ያዱንያ ክብር በአላህ አምኖ መልካም ስራ ይዞ የሰውንም የአላህንም ሐቅ ጠብቆ መኖርና ላኢላህ ኢለላህ ላይ መሞት የኻቲማ ማማር ከቅብር ስቃይ መዳንና ጀነት መግባት ነው ብለህ ማለት ራሱን የተቆጣጠረ ራሱን የተሳሰበ ይሄን ለምን ተናገርኩኝ ይሄን ለምን አደረግኩኝ ብሎ አኼራ ከመመርመሩ በፊት እዚሁ ራሱን የመረመረ ሰው ነው ከሞት በኋላ ላለው ህይወትም ሚያኮራው ሚያዋጣውን ስራ የሰራ ሰው ነው ተብሏል አልኢማም ሐሰን አልበሱሪ ሞት ዱኒያን አጋልጧታል አዋርዷታል አቅል ላለው ሰው በሙሉ እንዳይደሰትባት አድርጋዋለች ብሏል ሞት ዱንያን አጋልጧታል አዋርዷታል። አቅል ላለው ሰው በሙሉ በእሷ እንዳይደሰት አድርጓል ብሎ። ስንትና ስንት አርቀው የሚያስቡ ብዙ የሚመኙ አብዝተው የሚሮጡ ነበር። ይበቃል ብሎ ከመሃል ላይ ከልጃቸው ከወዳጃቸው ለይቶ ወስዷቸዋል። በገነቡት ላይ ሳይኖሩ የሰበሰቡትን ሳይበሉ ከምድር ላይ ወደ ምድር ስር አስሸጋግሯቸዋል። ሙጠርፍ ብን ዓብድላህ ይህ ሞት በጸጋ ለመኖር የሚሞክሩ ሰዎች ላይ ጸጋቸውን፣ ደስታቸውን አደፈረሰባቸው። ምንም አይደፈርስ ማይቋረጥ የሆነን ጸጋ መፈለግም ያዙ። ምንም ማይቋረጥ ደስታ ጀነት ውስጥ ነው ያለው። ሰላም ያለው ከበሽታ ነፃ ሆኖ መኖር ያለው ከአዱንያ ጭንቅና ጣጣ ነፃ ሆኖ መኖር ያለው ጀነት ነው። ሙስሊሞች ሆይ ሞትን ማስታወሳ ርቀራ አንሸከራትን መውትን ማስታወስ አብዙ መውትን ማስታወስ ያበዛ አላህ ሶስት ነገሮችን ይሰጠዋል። አንደኛ ፈጥኖ መቶበት ይችላል። ሁለተኛ አላህ በሰጠው መብቃቃት ይችላል። ባዱንያ አልብቃቃ ብሎ በትንሹ አልብቃቃ ብሎ ስግብግብነት ሪባ ውስጥ አይከተው ጉቦ ውስጥ አይከተውም፣ ውሸት ውስጥ አይከተውም ከሰው ከሰው ለመጣላት አይወስደው ሞትን ዘውትሮ የሚያስታውስ ሰው በትንሹ መብቃቃት ይችላል። ሞትን ዘውትሮ የሚያስታውስ ሰው በሶስተኛ ደረጃ የሚያገኘው ጥቅም ለዒባዳ ንቁ ይሆናል። አይሰላችም፣ አይሰንፍም። ኸይር ስራ ላይ መሽከዳደም ይችላል። በተቃራኒው ደግሞ ሞትን ማስታወስን የዘነጋ ሞትን አርቆ ያየው የእነዚህን ተቃራኒ ያገኘ ተውበት ዛሬ ነገ እያለ ያዘገየ አላህ በሰጠው አይብቃቃ ኸይር ሥራ ትናንት ከኛ ጋር ምድር ላይ ብዙ ነገር ሲያስቡ የነበሩ ብዙ ነገሮችን ለመስራት ሲያቅዱ የነበሩ ሞተው ከምድር ስር ሆነዋል። በሰፊው ቤታቸው ፋንታ ጠባብ ቀብር ውስጥ ተጋድመዋል። ከቤተሰቦቻቸው በጋራ ለመኖር ፋንታ ባይተዋር ሆነው ለብቻቸው ከስራቸው ጋር ቀብር ውስጥ ገብተዋል። ዱኒያ ላይ መብራት ላይ መብራት ይገጥሙ እንዳልነበረው የቀብር ጨለማ ላይ ብቻቸውን ቀርተዋል። የተለያዩ ልብሶችን ይደርጉ ይቀያየሩ እንዳልነበረው አንድ አይነት ጨርቅ ብቻ ይዘው ሄደዋል የጫማ ማት እንዳልነበራቸው ያለ ጫማ ቀብር ገብተዋል በመኝታ ቤታቸው ፋንታ ላሕድን ተክተዋል። በፍራሽ ፋንታ አፈር ላይ ተኝተዋል በጎረቤቶቻቸው ፋንታ የራሳቸው አጥንቶች ተሰባብረው ጎረቤት ሆነዋቸዋል ቢጠሯቸው አይሰሙም ዱኒያ ላይ ሲኖሩ ሲሰበስቡ የያዙት ከራሳቸው ጋር ሄደ። ቢሄዱ እንኳን ሊጠቅማቸው አይችልም። የሚጠቅማቸው ስራቸው ብቻ ነው። እነሱ ተተውት የሄዱት ቤት ቤተሰብ በሀዘን ተሞልታል። የሰበሰቡት ንብረታቸው ለወራሾች ሆኗል። ባለቤቶቻቸው ከሌላ ጋር መኖር ይጀምራሉ። ልጆቻቸው የቲም ይሆናል። አፈሐሲብቱም አነማ ከለቅናኩም ዓበታ ወአነኩም ለይና ላቱርጃዑን ይህ እንደሚመጣ አላህ አስቀድሞ ነግሮናል። ለጫወታ ለዛዛታ በአዱኒያ ለመፎካከር የፈጠርናችሁ መሰላችሁ እንዴ? ወደ እኛም ማትመለሱ መሰላችሁ እንዴ ብሏል። እያንዳንዱ አስተዋይ የሆነ ለነፍሱ የሚያስብ ለምን እንደመጣ የሚያቅ ከሞት በኋላ ላለው ህይወት ዛሬ ሊዘጋጅ የሞትን ቀን ዛሬ ቀደም ብሎ ሊያስበው ይገባዋል። ሞት መምጣቱ አይቀርም። ዓለም ላይ ያሉ አዋቂዎች በሙሉ መፍትሄ ያጡለት ጉዳይ ቢኖር ሞትን ከሌሎች ነገሮች መሸሽ፣ መሸወድ፣ ማዘግየት ይቻላል። ሞትን ባለስልጣን በስልጣኑ አይመልሰው፣ ባለ ሀብት በሀብቱ አይመልሰው፣ ባለ አጃቢ በአጃቢዎች ብዛት ሊመልሰው አይችልም። አዋቂ ብልጥ የሚባል ሰው በብልጠት በጉልበት ሊመልሰው አይችልም። ከየቱ ጋር እንደሚመጣ አይታወቅ፣ መች እንደሚመጣ አይታወቅ፣ ምን ላይ ሆነን እንደሚወስደን ማናችንም ማናቅ። እዛ ቀን ላይ መጸጸት አይጠቅም። መጸጸት የሚጠቅመው ዛሬ ነቅቶ ከዛ በፊት የሰሩትን አስተካክሎ በቀጣይ ጥሩ ሰው ለመሆን ከወሰኑና ለአላህ ቃል ከገቡም፣ ልብህ ውስጥ ያለውን ሽፋን ጠራርገህ በተውበት ልታስወግድ ነገ አላህ ፊት ቆመህ በሠራኸው ብቻ ሳይሆን በልብህ ባሰብከው ለመስራት በወሰንከው መጥፎ ነገር ሁሉ እንደምትጠየቅ ጠንቅቀህ ሰታቅ ዓይንህ ባየው፣ ጆሮህ በሰማው፣ ምላስህ በተናገረው አካላቶችህ በሰሩት ሁሉ የምትጠየቅበት ቀን ነው። ከሞት በኋላ ያለው የውመይድን ትዕረቡን ላተኽፋ ሚንኩም ኻፊያ። ያኔ አላህ ፊት ትቀርባላችሁ ሁላችሁም፣ ወንዱም ሴቱ፣ ሀብታሙም ድሃሙ፣ አውቆ ያጠፋውም ሳያቅ ያጠፋውም ሁላችሁም አላህ ፊት ትቀርባላችሁ። አንዲት ነገር አትሸሸግም። የደበቃችሁት ሁሉ ይወጣን። ሞትን ማስታወስ ሰዎች ከወንጀል እንዲሸሹ ያደርጋል። የደረቁ ቀልቦችን ያረጥባል። በአዱኒያ እንዳንታለል ያደርጋል። ዱኒያ ላይ የሚደርሱብን ሙሲባዎችን እንድንቋቋም ያደርገናል። ምንም ሙሲባ ቢበዛ ነገ በሞት እገላገለዋለሁ እንድንል ያደርገናል። ኢማም ሐሰን አልበስሪ አንተ የሰው ልጅ ሆይ አላህን ፍራ፣ ሁለት ጸጸቶች፣ ሁለት ጉዳቶች አንተ ላይ እንዳይሰበስቡ፣ የሞት ስካርና ከሞት በኋላ መመለሻ መበላሸት፣ ሁለቱ አደጋዎች አንተ ላይ እንዳይሰበስቡ ሁለቴ እንዳትሞታ። ለሞት ያልተዘጋጀ ሞትን አስታውሶ ሲመጣ እንኳን ደህና መጣህ ብሎ መቀበል የሚችልበት ሁኔታ ላይ ያልሆነ የሚሞተ ሁለት ጊዜ ነው። ከሞት በኋላ ህይወቱ መጥፎ ከሆነ ሌላ ሞት ነው። ሳይዘጋጀ ሞተ፣ ሞትን ሳያስበው ሳይጠብቀው፣ ብዙ የሚያስተካክላቸው ነገሮች ያሉ በድንገት መቶ አንቋ የያዘው ሰው ያን የሚጸጸተውን ጸጸት ዱኒያ ላይ እንዲህ አይነት ጸጸት ነው ተብሎ ሊገለጽ የማይችል ነው። የአላህ ባሮች ሆይ መንገዳችን ረዥም ነው። መንገዳችን ሩቅ ነው። ማንም ማንንም ማያግዝበትን መንገድ ነው። እያንዳንዱ ሰው የሚሄድበትን መንገድ ቀድሞ እንደሚያጠናው በቂውን ዝግጅት እንደሚያደርገው ለሞትና ከሞት በኋላ ላለው ህይወት ዝግጅት ልናደርግ ይገባ ነው። አላህን ልንፈራ ልናፈርም ይገባ ነው። ሞትን በሚገባ ያስታወሰ ጭንቅላቱ እና ጭንቅላቱ ውስጥ ያሉ የሰውነት አካላቶቹን የጠበቀ ሆድ ውስጥ ምን እንደሚገባ ያወቀ ልብሱን፣ ቤቱን፣ ህይወቱን በሸሪያ መሰረት የመራ በአዱኒያ መታለልን ያቆመ ጠፊ ከሆነችው አዱኒያ ይልቅ አኼራን ያስበለጠ ብልህ ማለት እሱ። አላህን ተባረክ ወተዓላ ሁሌልም ፈራው ይገባል። ለዲናችን ታማኞች ልንሆን ይገባናል። ለሰው ልጆች በጎ ልንሆን ይገባናል። ሁላችንም ነገ ሞተን አላህ ፊት የምንቆም ሰዎች ነንና

በጥጋብ አላህን እንድንረሳ የሚያደርግ ሀብት ሳይመጣ በፊት ሀሳባችን በሙሉ የሚሰርቅ ራሳችን የሚያስት በሽታ ሳይመጣ በፊት የምናደርገውን ማወቅ ማንችልበት እርጅና ውስጥ ከመግባታችን በፊት እሞት ራሱ መጥቶ አንቆ ሳይወስደን በፊት ደጃል መጥቶ ዲናችንን ሳያበላሽብን በፊት አሊያ ደግሞ ቅያማኛ ላይ ከመቆማ በፊት ከአላህ ልንታረቅ ይገባል። በወንጀል የሞላነውን መዝገብ በእስትግፋር ልናጠራው ከጌታችን ጋር አዲስ መዝገብ ልንከፍት ይገባል። ያለ ሥራ አኼራን ተስፋ ከማድረግ ያለ ተውበትና ከመጥፎ ሥራ ሳንታገብ አላህ ይመረኛል ከማለት ልንርቅ ይገባል። ሞት በድንገት እንደሚመጣ አቅል ያለው ሁሉ ያውቃል። ትናንት ከኔ ጋር ነበር እኮ እንላለን ብዙ ሰው ሞተ ስንባል እኛው ራሳችን አገሌ ሞት የተባለበት ቀን እስኪያልቅ ድረስ ዱንያ ላይ ለመኖራችን እርግጠኞች አይደለን። የቀረበውን ምግብ በልተን እንደምንጨርሰው እርግጠኞች አይደለም። ለሰርግ ለደስታ ብለን ያዘዝነው ልብስ በትክክል ለሰርግ ለደስታ እንለብሰዋለን ወይስ ለሀዘን ይሆናል፣ የምናውቀው ነገር የለም። እነሆ ቀልባችን እንዲረጥብ ሞትን እንድናስታውስ ከሚረዱ ነገሮች አንዱ ቀብር መዘየርን ማብዛት። ቀብርን መዘየር ማብዛት የደረቁ ቀልቦችን ያረጥባል፣ የረሱ የዘነጉ ልቦችን ያነቃል። በምን ዘይርበት ጊዜ ትናንት ከኛ ጋር የነበሩ ነገር ግን አፈር የበላቸው ሰዎችን ልናስታውስ እንዴት እንደሞቱ ዞር ብለን ልናይ እኛም እነሱ እንደሞቱት በድንገት ልንሞት እንደምንችል ለዚያራ በሄድንበት እዛው ልንከር እንደምንችል በሚያስብ መንፈስ ሊሆን ይገባ። ቀብር ሚዘይር ሰው የሚዘይርበት ዋነኛ ዓላማ ራሱን መገሰጽና ለሞተው ወገኑ ዱዓ ማድረግ እንደሆንም እናቅ ይገባ ነው። የሰበሰቡትን ሳይበሉ የተበደሩትን ሳይመልሱ ያስቀየሙትን ይቅርታ ሳይጠይቁ ሞት ይዟቸው ሄዷል። ውበታቸውን የቀብር አፈር የቀብር ትላትል ቀያይሮታል። ምን ትፈልጋላችሁ ተብለው ይጠየቁ፣ ቤት መስራት፣ መኪና መግዛት፣ ልብስ መቀያየር ነው። አንዴ ወደ ዱንያ ተመልሼ ትክክለኛ አንድ ረካ ሶላት መስገድ ፈልጋለሁ። ያጠፋሁትን ማስተካከል ፈልጋለሁ፣ ነው ማለት ወለቀ ጀህቱሙና ፍራዳ كما خلقناكم اول مره وتركتم ما خولناكم وراء ظهوركم መጀመሪያ ወደ ዱንያ ስትመጡ ባዶአቸውን ያለ ጫማ ያለ ልብስ እንደመጣችሁት ሁሉ ከአዱንያ ስትመጡም ያለ ልብስ ያለ ጫማ፣ አንድ ነጭ ጨርቅ ብቻ ይዛችሁ መታችኋል። አላህ ተባረከ ወተዓላ ይህ መመለሻ ሁላችን እንደሚጠብቀን ነግሮናል። የሰው ልጅ ሲሞት ሰዎች እገሌ ምን ትቶ ነው የሞተው ይላሉ፣ ለልጆቹ ለቤተሰቦች። መላኢኮች ግን የሰው ልጅ ሲሞት ምን ይዞ መጣ ነው የሚሉት። ሰው የሚጨነቀው እዚች ዱንያ ላለችዋ ህይወት ነው። የሰው ልጅ አላዋቂ፣ የሰው ልጅ በዳይ ነው፣ ጥቂት አላህ የጠበቃቸው የመረጣቸው ሲቀር ሞተንም ሰዎች የሚጨነቁት እዚህ ትተነው ለሄድ ነው ነገር ነው። እገሌ ሞተ፣ ምን ትቶ ሞተ፣ ምን ነበረው፣ ምን አለ። መላኢካዎች ግን ከአላህ ቅርብ ስለሆኑ ምን ይዘው መጣ ነው። ምን ይዘን ነው አላህ ዘንድ የምንሄደው? ትልቅ ሰው ጋር ስንቀርብ በምን መልኩ ነው ምንቀርበው? ምን ይዘን ነው የምንቀርበው ብለን እናስባለን። አላህ የታላቆች ሁሉ ታላቅ፣ እኛ ጋር ያሉ ጸጋዎች ሁሉ ከሱ የተገኙ ናቸው። እሱ ፊት ስንቀርብ ምን ይዘን ነው የምንቀርብ ምን ይዘን ይዘኖ ምንቀርበው ብቻ ሳይሆን በምን ሁኔታ ነው ክር፣ ስንት የከለከለኝ ነገር ተዳፈሬ፣ ብዙ ነገር አበላሸቼ ብለን ልናስብ ልንጨነቅ ይገባ ነው። አኼራን ተመኝ፣ ለአኼራ ተጨነቁ፣ አኼራን ከፍ አድርጉ። አላህ ከፍ ያደረገው አኼራ፣ ዱንያን አላህ ዝቅ አድርጓት። ዱንያ ማለት ቅርቧ ማለት ነው፣ ዝቅተኛዋ ማለት ጠፊዋ ማለት አላህ እሷን ለሚወደውም ለማይወደውም ይሰጣል። ኢማንን ተቅዋን ዲንን ግን አላህ ለሚወደው ሰው እንጂ አይሰጥም። ዱኒያ አላህ ዘንድ የትንኝን ክንፍ ያክል ቦታ ቢኖራት ካፍር አንዴ እንኳ ውሃ ባልተጎነጨ ነበር ብለዋል ነቢ ሰላቱ ወሰላም። ዱኒያ መታለያ ነው። ዱኒያ መጫወቻ ናት። እውነተኛ ህይወት ማለት የአኼራ ህይወት ነው። አኼራ የተገነባ ቤት አይፈርስም። አኼራ የተመለሰ ወጣትነት ዳግም አያረጅም። አኼራ የተሰጠ ኒዕማ አያልቅም፣ አይሰለችም። የአኼራ ጸጋ የአኼራ ውበት አይደፈርስም አይበላሽም። ስለዚህ አኼራን ልናስብ፣ ለአኼራ ልንዘጋጅ ይገባናል በአላህ ረህመት ዘላለማዊ በሆነ ዘጋ እንኖር ዘንድ።